የኛ ንግስት ወይም የኛ ዳይመንድ ማለት ነው። ዛሬ ለየት ባለ አቤት ግርማ ሞገስ ከግርማ ሞገስ ጋር ከች ብላለች ማለት ነው። የዛሬው ደግሞ ለረ የቀለጠው መንደር ሆኗል ዛሬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁኝ፣ በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያደርግልን። ለቻናል የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንደሁም ነባር ቤተሰቦች ለምታበረታቱኝ ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ ደግሞ ፋኪ ወይም ንግስቷ ማለት ነው ከች ብላለች በአዲስ ነገር። ይሄ ነገር ግን ምን እንደምላችሁ ባላቅም የሆነ ለሆነ ነገር ይዞ እንጂ እውነት የእውነት አይሆንም ማለት ነው። ለምን የተናገረችው አንዳንድ ነገሮች አሉ፣ እኛ ፈኪ ከአህሚ ውጭ ከአህሙ ውጭ እንድትመጣ ስለማንፈልግ፣ እሷ ደግሞ የተናገረቻቸው አንዳንድ ነገሮች አሉ። አህሙ ማዝኖ ምላሽ ሰጥቷል ማለት ነው። ለአህሙ ይሄ ነገር የሚገባው አይደለም ለምን ፈኪ እዚህ ላይ ሰው ፕራንክ ይደራረጋል፣ ወይም ብዙ ነገሮች አሉ። ታያለሽ ግን እዚህ ደረጃ ድረስ የሚሄድ አይመስለኝም። ፋኪ ወንድም ኢሳምን እወዳለሁኝ፣ እንኳንም ተለያዩ እኔ በጣም የምፈልገውና የምወደው ልጅ ነበረ ብላ ቪዲዮ ሰርታለች ማለት ነው። ይሄ ላንቺ የሚመጥንሽ አለም እንወድሻለን፣ እናከብርሻለን፣ ብዙ ነገሮች ከጎንሽ ነን ማለት ነው። ቪዲዮዎችን ላይክ ሼር በማድረግ እያበረታታች ነው። ደግሞ ለሰውም እንትን ሊሆን ይችላል ብዬ ተስፋ አለኝ እንጂ ፋኪ፣ እኔ አህሙን የምወደው በወንድምነት እንጂ በሌላ ነገር አይደለም። ብዙዎቻችሁ ኮሜንታተሮች ወይም ብዙዎቻችን ብዙዎቻችሁ የቻናላችን ተከታታዎች እኛን፣ እኔና አህመድ ኒካስረን እኔና አህመድ በሃላል መንገድ እንድንመጣ ወይም አብረን እንድንኖር በቃ ሐላል ሆነን ባልና ሚስት ሆነን እንድንኖር የብዙዎቻችሁ ምኞት ነው። ላኪንግ ግን እኔና አህመድ ምንም አይነት እኔና አህሙ ምንም አይነት ኬዝ የለንም፣ ምንም አይነት ኬዝ የለንም፣ ምንም አይነት ኬዝ የለኝም ከአህሙ ጋር። ሰው እንዳሰበው አይሆንም ብላ ነው እሷ ደግሞ የተናገረችው ማለት ነው። እኛ ደግሞ የተመልካቾችን ወይም የኦዲየንሶችን አስተያየት ወይም ምክር የምትሰሚ ከሆነ አህሙ የአንቺና የአንቺ ብቻ የአንቺ እና የአንቺ ብቻ ነው። አንቺም ደግሞ የአህሙ ብቻ ብትሆኑ ብለን ነው ሁላችንም የምንወድሽ የምናከብርሽ ማለት ነው። ፋኪ እንወድሻለን እናከብርሻለን። በጣም በብዙ ነገሮች ጎበዝ፣ በብዙ ነገሮች የምትወደጅ ልጅ ነሽ። ግን ቢሆንም እዚህ ጋር አህሙን አስከፍተሽ፣ አህሙ ወንድሜ ነው። ከአህሙ ጋር ምንም አይነት ኬዝ የለኝም በላይ ሁለተኛ ደግሞ ልቡ እንድሰበር አንፈልግም፣ ማንኛችንም ቢሆን ማለት ነው። አህሙ ከዚህ ቀደም በመካከላችሁ ግጭት ኑሮ በጣም ተጎድቷል። በጣም በጣም ለምን እንደዛ ነገር ካልሆነ ባልተቀራረባችሁ ብዬ ነው እኔ ለራሱ፣ እንደ ራሴ እንደ ራሴ ሀሳብ አንድ ሰው እሱ በፍቅር ዓይን ነው የሚወድሽ፣ ያንችን ደግሞ አላቅም እኛም ደግሞ ደግሞ ስናይሽ ስናይሽ ወይም ብዙ ነገሮቻችሁ በፍቅር የምትቀራረቡ እንጂ ወይም ወደ ሀላል መንገድ የምትሄዱ እንጂ የምትመስሉት እንደዚህ የእህትና የወንድም ግንኙነት ያላችሁ አይመስልም ማለት ነው። ስለዚህ አህሙ ሁለተኛ ተከፍቶ ለምን እሱ ብዙ ብዙ ነገሮች ብዙ ብዙ ነገሮች አሉት ብዙ ሀሳቦች አሉት። ይሄንም በሚዲያም ተናግሯል ከዚህም ቀደም ሁለተኛ ልቡ እንዲሰበር ወይም ሁለተኛ እንዲጎዳ አንፈልግም፣ አንቺም እንድትጎጃ አንፈልግም ማለት ነው። ስለዚህ አንቺ ከአህሙ ጋር እና ከአህሙ ጋር ብቻ ነው መንጣት ያለብሽ፣ ወይም ከአህሙ የአህሙ ብቻ መሆን አለብሽ። አንቺ ይህን ያክል እሱ እንኳንም በጣም ብዙ ጊዜ የምፈልገውና ብዙ ለምን ብዙዎቻቸው ለምን ተለያዩ፣ ለምን እንደዚህ እየተባለ በቪዲዮ ላይ እየተንሸራሸረ ነው ማለት ነው፣ በሚዲያ ላይ። አንቺ ግን እንኳንም ተለያዩ፣ እንኳንም ተጣሉ እኔ ብዙ ጊዜ የምመኘውና ብዙ ጊዜ የማስበው ስለነበረ እኔ ያሰብኩት ተሳክቶልኛል። ስለዚህ ከአሁን በኋላ እኔ እሱን የምወደው በፍቅር ነው እንጂ በሌላ ነገር አይደለም። ስለዚህ ስለተለያዩ ደስ ብሎኛል ብለሽ ነው አንቺ ቪዲዮ የሰራሽው። በዚህ ላይ ደግሞ ብዙ ኦዲዮንሶችን ብዙ ተከታዮችን እያስከፋና ያናደደ ነው፣ ለፕራንክ ነው ብዬ እንትን እላለሁኝ ለፕራንክ ነው እንጂ አንቺ አህሙን ጥለሽ ወደ ሌላ እንደማትሄጂ እርግጠኛ ነኝ ማለት ነው። ለምን ምን ያክል እንደሚወድሽና ምን ያክል እንደሚያፈቅድሽ ታውቂያለሽ። አህሙ ላንቺ ያለው ክብርና አንቺን ለማስደሰት ደፋ ቀና የማይሄድበት ምክንያት የለም። አህሙ በጣም ጎበዝ የልጅ አስተዋይ፣ አንቺን ብትሆኚ እንደዛው እሱን ብቻ ማለት አልችልም። በጣም ጎበዝ ስለሆናችሁ ማለት ነው ሁለታችሁም ጥሩ ጥሩ ደረጃ ላይ ደርሳችሁ አግብታችሁ ወልዳችሁ ለማየት እንጂ እኔ አህሙ ለአህሙ ምንም አይነት እንትን የለኝም። አህሙ እንደወንድሜ ነው። እናንተ እንዳሰባችሁት ወይም እናንተ ለምን ብዙዎቻችን ብዙዎቻችን ለእኔ የራሴን ጨምሬ እኔ የአህሙ ጋር ብትሆኚ ከአህሙ ጋር ብትሆኚ ከአህሙ ጋር ብትሰሪ ነው ብትወደ ስምላይ ከሌላ ሰው ጋር ስትመጪ፣ ማንኛውም ሰው የምትወጁን ሰው ሲመጣ ደስ ሚልሽ፣ ከዛ ከምትወጁ ሰው ጋር ሲመጣ ነው አይደለ እንዴ? ስለዚህ ከአንቺም ደግሞ ከአህሙ ጋር ስትመጪ ብቻ ነው ደስ የሚለን ከሌላ ሰው ጋር ስትመጪ እንከፋለን ማለት ነው ለምን ሁለታችሁን ስቃችሁ ጥሩ ደረጃ ላይ ደርሳችሁ ማየት ስለምንፈልግ ማለት ነው ፋኪ ንግስቷ ወይም ዳይመንዷ ማለት ነው ለምን ብቻ ይሄ ነገር ፕራንክ ነው እንጂ ዘላቂ እንደማይሆን አውቃለሁ አህሙን ተወጇለሽ ይወድሻለት አንድ ሴት ደግሞ ከሚወዳት ጋር ስትኖር እንጂ ከምትወጁ ጋር ስትኖሪ አይደለም መሆን ያለበት ፍቅር እኩል በኩል ሲሆን ነው። ስትወጅም ስትወደጅም ስትወጁም ነው ፍቅር ማለት ነው። ቢሆንም ግን ደግሞ ከምትወጁ ሰው ጋር ስትኖሪ የበለጠ ከሚወድ ሰው ጋር ስትኖሪ የበለጠ የበለጠ አሪፍ ነው እንደኔ እንደኔ ማለት ነው። ስለዚህ ህትፈኪ አስቢበት፣ አስቢበት እና በሌላ ቪዲዮ ከአህሙ ጋር እንደምትመጪ አህሙ በጣም ተክዟል። አህሙ ይህን ያክል እንዴት ብሏለ ስለዚህ ከአህሙ ጋርና ከአህሙ ጋር እንድትመጭ ነው የምንፈልገው። ከሌላ ጋር እኛ ከማንም ከማንም ጋር ለፕራንክም ሆነ ለቀልድም ሆነ እንድትመጭ አንፈልግም። ለምን ፋኪ የአህሙ ብቻና ብቻ ስለሆነች ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ ፋኪ ከአህሙ ጋር መታ እንደምታስደስተን ፕራንክ ነው እሱን ለማናደር ነው እንደምትል ባለሙሉ ተስፋ ነኝ። ለዛሬ ጄላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብን ሀገራችንን ሰላም ያደርግልን። አሁንም ለቻናሌ አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሸር ሀሳብ አስተያየት በኮሜንት አበረታቱኝ፣ እኔንም አፈምሱኝ። የማዳም ቅመም እህታችሁ ማለት ነው። መፈመስ አምሮኛል፣ በቃ መፈመስ አምሮኛል። በሌላ ቪዲዮ እስከምንገናኝ በያለንበት ሰላማችን ብዝት ብዝዝት ይበልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ